ሁለት ስፍራ ላይ አነባለሁ ወገኖች። የመጀመሪያው የማቴዎስ ወንጌል ምዕራፍ ስድስት ከቁጥር 19 እስከ 23 ነው። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነት መብራት ዐይን ናት። ዐይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዐይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ሉቃስ ወንጌል ምዕራፍ 11 ከቁጥር 33 እስከ 36 ደግሜ ያነባለሁ። መብራትንም አብርቶ በስውር ወይም በእንቅብ በታች የሚያኖረው የለም፤ የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ የሰውነት መብራት ዐይን ናት። ዐይን ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል። ዐይን ታማሚ በሆነች ጊዜ ግን ሰውነት ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነት ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራልህ በጭራሽ ብሩ ይሆናል። ወገኖች በእነዚህ በሁለቱ ጥቅሶች ውስጥ ብዙ ወሳኝ የሆኑ ነገሮች ራሳችንን የምንመረምርበትን የምንማርበትን፣ የምንገሰጽበትን፣ የምንመከርበትን ትምህርት እናገኛለን። ማቴዎስ ወንጌል ምዕራፍ ስድስት ላይ ብልና ዝገት በሚያጠፉት ሌቦችን ቆፍሮ በሚሰርቁት ዘንድ የሚል ቃል አለ። እዚህ ውስጥ ዘንድ የሚል ቃል አለ። ቦታ ነው ስፍራ ነው ማለት ነው እና መዝገብን የት ነው የምትሰበስበው? ነው መዝገብን የት ነው የምትሰበስበው የሚል ነገር ነው ማለት ነው። ስለዚህ እይታችን በጣም ወሳኝ ነው። የት ነው የምናየው? ምንድን ነው የምናየው? አሁ መጽሐፍ ቅዱስ በላይ ያለውን አስቡ፣ በላይ ያለውን አስቡ እያለ ሲያስተምረን እይታችን በላይ ያለው ላይ እንዲሆን ነው። ለዛ ደግሞ የሚያበቃን ምንድን ነው ብለን ስንል እይታችን ነው። ዐይናችን በላይ ያለውን ያያል ወይ? ማየት ይችላል ወይ? በላይ ያለውን ዐይናችን ጤናማ ነው ወይ? ጤናማ ዐይን አለን ወይ? እግዚአብሔር ያየልንን እግዚአብሔር እንድናይ የሚፈልገውን የሚያይ ዐይን አለን ወይ? ጤናማ ዐይን ያስፈልጋል ማለት ነው። ዐይን ጤናማ ካልሆነ እግዚአብሔር የሚፈልገውን አይ ማለት ነው። የሆነ የሚያየው ነገር አለ፣ ጤናማ ባልሆነ ዐይኑ የሚያየው ነገር አለ። ያ ግን እግዚአብሔር የሚፈልገው ስላልሆነ ስለማይሆን እግዚአብሔር ወዳሰበልን ስፍራ አንደርስም ማለት ነው። መዝገባችንም ደግሞ እግዚአብሔር ወዳይ ባየልን ስፍራ አንሰበስብም ማለት ነው። ስለዚህ ይሄ ቦታ ወይንም ስፍራ ይሄ ዘንድ ዘንድ የሚለውን ተደጋግሞ የምናያለንና ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ የሚላለን ለናንተ ለእናንተ በሰማይ መዝገብ ሰብስቡ። ስለዚህ ይሄ ዘንድ የምንድን ነው? ይሄ ዘንድ ካልን ደግሞ ሰማይ ነው። በሰማይ ሰማይን ተመልከቱ፣ ነው የእግዚአብሔር ሀሳብ። ሰማይ ሰማይ ሰማይ የማያልፍ ነገር የሚኖርበትን የማያልፍ ነገር የሚገባበትን የማያልፍ ነገር የሚኖርበትን እግዚአብሔር የሚኖርበትን ሰማይ እሱን ነው እንድንመለከት የእግዚአብሔር ቃል የሚያስተምረን ማለት ነው። ለዚህ ነው በዚሁ ክፍል ላይ ይህንን የሚያይ ዐይን ወሳኝ እንደሆነ የዐይን ጉዳይ ወሳኝ እንደሆነ ጤናማ ዐይን እንደሚያስፈልግ ለማስተማር በዚሁ በማቴዎስ 6 ቁጥር 22 ላይ የሰውነት መብራት ዐይን ናት ይልና፣ ዐይን እንግዲህ ጤናማ ብትሆን ይላል ሰውነት ሁሉ ብሩህ ይሆናል። ዐይን ጤናማ ከሆነች ሰውነትህ ሁሉ ብሩህ ይሆናል። አስተሳሰብ ብሩህ ይሆናል። እጆች ብሩህ ይሆናሉ። ምን ለመያዝ እንደሚዘረጉ ያውቃሉ። እግሮች ብሩህ ይሆናሉ ምን ለመርገጥ ወዴት ለመሄድ ወዴት ለመራመድ ያውቃሉ። የማይገባ ነገር አይረግጡም። እጆች የማይገባ ነገር አይጨብጡም። እጃቸውን አይዘረጉም ለማይገባ ነገር። ጆሮች የማይገባ ነገር አይሰሙም። ብዙ ነገር ማለት እንችላለን። ሰውነቱ ሁሉ ብሩህ ይሆናል ስለሚል ማለት ነው። መንፈሳችን ብሩህ ይሆናል። ነፍሳችን ብሩህ ትሆናለች። ስጋችን ብሩህ ይሆናል። በመንፈሳችን ጤነኝነትና በነፍሳችን ጤናማነት ምክንያት ይሄ አካላዊ ስጋችን ራሱ እግዚአብሔር ወደማይፈቅድበት እጃችን አይዘረጋ እግራችን አይሮጥ። ስለዚህ የሰውነት መብራት ዐይን ናት። ዐይን ይሄ ዐይን ምንድን ነው? መንፈሳዊ ዐይን የልብ ዐይን እግዚአብሔር የሚያበራው የልብ ዐይን ማለት ነው። እሱ ታማሚ ከሆነስ ቃሉ እንደሚናገረው በዚሁ ማቴዎስ ስድስት ቁጥር 23 ላይ ዐይን ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። ተመልከት፣ ሰውነቱ ሁሉ የጨለመ ይሆናል። በቃ ጨለማ ነው። ምን ወዴት እንደምትሄድም አታውቅም። የምትይዘውንም የምትጨብጠውንም ወደ የምትሮጥበትንም አታውቅም። በቃ መንፈስ፣ ነፍስ፣ ሥጋ ሁሉ ጨለማ፣ የረከሰ ብሩህ አይሆንም ማለት ነው። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ተመልከት፣ ጨለማውስ እንዴት ይበረታል? ያ የምትረግጠው ያ ይዞ የሚገባበት ጨለማ፣ ይህ አንተ ጨለማ የሆነው ሰውነት አንተን ይዞ የሚገባበት ጨለማ እንዴት ይበረታ አይሆን እያለ ይናገራል። ሉቃስ ወንጌል ምዕራፍ አስራ አንድንም ስንመለከት መብራትን አብርቶ በስውር ወይም በእንቅበታች የሚያኖር የለም። የሚገቡ ሰዎች ብርሃኑ እንዲያዩ በመቅረዝ ላይ ያኖረዋል እንጂ። አያችሁ መብራትን አብርቶ በስውር ወይም በእንቅበታች የሚያኖር የለም። ይሄን መብራት ይሄ ብርሃንን የሚያወጣውን መብራት ካበራው በኋላ ብርሃን መስጠት ከጀመረ በኋላ አምጥተ የት ማድረግ እንደሚገባ ታውቃለህ። ዐይኔ ጤናማ ከሆነ ጤናማ ዐይን ያለው ሰው ሻማ ለቁሶ ብርሃን አብርቶ ብርሃኑን የሆነ እንትን አክምባሎ አይደፋበትም አክምባሎ ከደፋበትስ ያ መብራት ምኑን አይ መብራት ይሆናል ምኑን አበራው ጨለማ ነው የሚሆነው ግለሰቡ አይቶ መሄድ አይችልም ያን የበራውን መብራት ከዕንቅብ በታች አድርጎ ሸፍኖት የሚሸፍን ነገር አድርጎበት ከዛ በኋላ ልንቀሳቀስ ብሎ ቢል መሄድ ይችላል የጨለመ ነው የሚሆነው። ሁለንተናው የጨለመ ነው የሚሆነው። ሰውነቱ የጨለመ ነው የሚሆነው። የሚሄድበትንም አቅም ይጋጫል፣ ይሰነካከላል ማለት ነው። ስለዚህ ግለሰቡም ራሱም ይጋጫል፣ ይሰነካከላል። የሚገቡ ሰዎቹም ብርሃኑን ማየት አይችሉም። ስለዚህ እነሱም ይሰነካከላሉ። የሰውነት መብራት ዐይንህ ናት ይላል ቁጥር ሰላሳ አራት ላይ ዐይን ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። ዐይን ጤናማ መሆን አለበት። ጌታ ኢየሱስ ክርስቶስን አገኘው፣ ተቀበልኩኝ፣ ድኛለሁ ካልክ በኋላ ዐይን ጤናማ ዐይን ሊኖርህ ይገባል ማለት ነው። ተቀብያለሁ፣ ጌታን ድኛለሁ ብለህ በታማሚ ዐይን፣ ጤናማ ባልሆነ ዐይን እየተመላለስክ አይሆንም። እንደሱ አይደለም ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ ጨለማ ይሆናል። ታዲያ ምንድን ነው? ሰውነትህ ሁሉ ጨለማ ሆኖ ድኛለሁ የምትለው ነገር ያዋጣል ወይ? እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። ተጠንቀቅ። ብርሃን አለኝ እያልክ ነዋ። ድኛለሁ እያልክ ነዋ። ስለዚህ ድነትህ ይሄ የብርሃን ሕይወት የብርሃን ምልልስ በብርሃን ብርሃንን እያየህ የምትመላለስበት ስለሆነ ተመልከት ጨለማ እንዳይሆን ተመልከት፣ አደራ። ቼክ አድርግ ራስህን፣ ጨለማ እንዳይሆን እንጂ አንተ እንደምትለው ሳይሆን አንተ በብርሃን አለው እንደምትለው ሳይሆን ጨለማ እንዳይሆን ተመልከት፣ መርምር ራስህን። እንግዲህ ሰውነቱ ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራ እንደሚያበራል በጭራሽ ብሩህ ይሆናል። ትወጣለህ፣ ትገባለህ፣ ማሰማሪያም ይኖርሃል ማለት ነው። ወገኖች ይሄ ትምህርት እጅግ በጣም ወሳኝ ነው። ይሄ ትምህርት የሚያተኩረው ዐይን ላይ ነው። የልብ ዐይን ላይ ነው። የልባችን ዐይኖች ላይ ነው። መብራት አለባቸው ብሩህ መሆን። የጨለመ ልብ አያስፈልግም። የጨለመ ልብ ይዘን የምንሰጠው አስተያየት፣ የምናስተምረው ትምህርት፣ የምንመክረው ምክር በሙሉ ጨለማ ነው። እግዚአብሔር የለም። ኢቭን እንኳን የሚገርም እናገለግላለን እንላለን የምናገለግለው የምንሰበስበው መዝገብ ሁሉ እዚህ ብልን የሚበላው ዝገት የሚያጠፋው ሌባ የሚሰርቀው ነው የሚሆነው። ምክንያቱም ዐይናችን ታማሚ ነው። ዐይናችን ሰማይን እያየ አይደለም። በላይ ያለውን እያየ አይደለም። እግዚአብሔር ያለበትን እያየ አይደለም። ስለዚህ ከንቱ ነን ማለት ነው። ከንቱ ነው። ምን ከንቱ እንዳንሆን ዐይናችን ላይ እንስራ ዐይናችን ጌታ፣ ወይ የልቤን ዐይኖች አብራ አብራልኝ፣ ልቤን አብራልኝ፣ ዐይኖችን መንፈሳዊ ዐይኖችን ክፈትልኝ እንበለው። ጌታ ይሄ አሁን የምናየው ትርምስ በሙሉ፣ ይሄ ሁሉ ምናየው የተዛባ፣ ይሄ እርስ በርስ መጣላቱ መካሰሱ አማኝነን እየተባለ በሙሉ ይሄ ሁሉ የዐይን ችግር ስላለነ፣ ወገኖች እግዚአብሔር ያስተማረኝን አካፍያችኋለሁ። እናንተ ደግሞ ሂዱና ክፍሉን እንደገና እዩት፣ አንብቡት። እግዚአብሔር ወንድሜ እህቴ ላንቺ ላንተ ዋናው ምንድን ነው? ዋናው አስተያየትህ ነው ወይስ ዐይንህ ነው? ወንድሜ ትሰማኛለህ? ዐይንህ ጤናማ ከሆነ አስተያየትህም ጤናማ ይሆናል። ስለዚህ ፎከስ የምታደርገው የዐይን ጤናማነት ላይ ይሁን። እነዚህ ለፈን ነው። ይህንን እዚህ ያስቀምጡት። እኛ ግን እንማርበታለን።